እንቀጥላለን። ኢትዮ ቴሌኮም የግብርናውን ዘርፍ በማዘመን ምርታማነት እንዲጨምር የሚያደርጉ ተግባራትን እያከናወንኩ ነው ብለዋል። ይህንን ስራውን ይበልጥ የሚያጠናክር ስምምነት ከኦሮሚያ ክልል ግብርና ቢሮ ጋር ዛሬ ተፈራርመዋል። ስምምነቱ ውሳኔዎች በእውቀት ላይ እንዲመሰረቱ የሚያደርግና የአርሶ አደሩን ድካም የሚቀንስ እንዲሁም የገበያ ትስስርንም የሚፈጥር ነው። ስንከተለው የቆየውና ባህላዊ የግብርና አሰራር ከጊዜ ወደ ጊዜ እየጨመረ የመጣውን የሕዝብ ቁጥር ለመመገብ የአየር ንብረት ለውጥ ጋር ለመለማመድና በዓለም አቀፍ ገበያ ተወዳዳሪ ለመሆን የሚያስችለን አልነበረ። ምርታማነታችን ዝቅተኛ፣ የሀብት አጠቃቀማችን ያልተቀላጠፈ እንዲሁም የአርሶ አደሩ ከገበያ ጋር የማገናኘት ሰንሰለቱ የላላ ነበር። የክልሉ መንግስት ይህንን መስረታዊ ችግር በመረዳት የግብርና ዘርፍ በቴክኖሎጂ በማዘመንና ወደ ዲጂታል ስርዓት በማሸጋገር የአርሶ አደሩን ህይወት ለመለወጥ የክልሉን ብልጽግና ለማረጋገጥ ቆርጦ ተነስቷል። ዛሬ የተደረገው ስምምነት በኦሮሚያ ክልል ግብርናን በቴክኖሎጂ ለመደገፍና ዘመናዊ ለማድረግ በትኩረት እየተሰራ መሆኑን የክልሉ ግብርና ቢሮ ኃላፊ ጌቱ ገመቹ ተናግረዋል።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 ስምምነቱ አርሶ አደሩ የወቅቱን የገበያ ዋጋ ጨምሮ በርካታ መረጃዎችን የሚያገኝበት እንዲሁም ደግሞ ከባህላዊ ግብርና ወደ እውቀት ተኮር ግብርና የሚያሸጋግር መሆኑን የዘገበው የሻምበል ምህረት ነው።